ይህ ገበሬ ለአንድ በግ ያልተለመደ ሕክምና እየሰጠ ነው። በመጀመሪያ ሲታይ በጉን መሬት ውስጥ የቀበረ ይመስላል። ነገር ግን ይህ በእውነቱ በቅጦሽ መሬት ላይ የሚሰራ ባህላዊ የአፈር ሕክምና ነው። የአፈሩ ክብደትና ግፊት የተፈናቀለ ኩላሊትን ወደ ቦታው እንዲመለስ ይረዳሉ። በጉን ከሙቀት ለመጠበቅ ደግሞ ጃንጥላ ይይዛሉ እና ብታምኑም ባታምኑም በጉ የሆድ መሙን ለማስታገስና የሆድ ብጠት እንዳይባባስ ሲጋራ እንዲያጨስ ያደርጋሉ። ይህም ቪዲዮ ያዘጋጀላችሁ ዋልታ ቴክ ሲሆን ከስርቆትም ሆነ እንቅልፍ ከማጣት የሚገላግላችሁን የጂፒኤስ ቴክኖሎጂን ዛሬ ነገ ሳይሉ መኪናችሁ ላይ ለማስገጠም ከታች ባለው ስልክ ቁጥር ይደውሉልን። የማይታመን ቢመስልም ይህ ዘዴ ለትውልዶች ሊተላለፍ ቆይቷል። ታዲያ በጉ ይህን ህክምና በመጀመሪያ እንዴት ሊያስፈልገው ቻለ? መልሱ ቀላል ነው፣ በመጣላቱ ነው። ምንም እንኳን ሲታዩ የሚያሳሱ ምስኪን ቢመስሉም የግጦሽ መሬት ላይ ያሉ በጎች ብዙውን ጊዜ የግዛት ይዞታ ወይም ጓደኛ ለማግኘት ሲጋጩና ሲጣሉ ይውላሉ። አንድ ከባድ ግጭትም የሰውነት አካላትን በተለይም ኩላሊቶችን ከቦታቸው እንዲስቱ ሊያደርግ ይችላል። ይህ በሚሆንበት ጊዜ በጉ ደካማ ህመም ላይ ወይም መቆም እንኳን ላይችል ይችላል። ታዲያ እረኞቹ የሚሰጡት ህክምና ብቻ አይደለም፣ የእረኞችን ጥበብ ማረጋገጫ እንጂ። የእንስሳት ሐኪሞች በሌሉባቸው ቦታዎች እነዚህ ባህላዊ ዘዴዎች የእንስሳት መንጋዎችን ለትውልዶች በህይወት እንዲቆዩና ጤናማ እንዲሆኑ ያደርጋሉ። እንደዚህ አይነት መረጃዎች እንዲደርሳችሁ የፕላስ ምልክቱን በመጫን ቤተሰብ ይሁኑ።